እነሱም እንደ ጴንጤዎቹ እንግዲህ ትንኮሳ መጀመራቸው፣ ውዳሴ ማርያም እዤህራሁ ድንግል አዴኔ እጠራሁ የአባ ፍሬም ነኮ ዱ አሽኝ አሹክረኝ ወይጄ ባይኝ እንግዲህ እቺ ከጴንጤዎች የተኮረጀች ናት። እንግዲህ ምንም አማኝ በሌለበት በስልጥኛ ለማን ነው የሚያወጡት? ለምሳሌ ስልጤ የዚህ እምነት ተከታይ ብዙ ቢኖር ለዚህ እንዲማር ዝማሬ ያወጡ ይባላል። ምንም አማኝ በሌለበት በስልጥኛ መዘመር ለምን ተፈለገ? ትንኮሳውስ ቢቀር ጥሩ አይደለም ወይ? እንደ ጅራፍ ገርፎ መጮህ አይሆንም ወይ? ተከባብረው መኖሩ ለምንድን ነው የምጠሉት? እኔ በጣም የሚመቹን የኦርቶዶክስ፣ አብዛኛውን ጊዜ እንደዚህ አይነት ነገሮችን አያደርጉም ነበር በፊት። አሁን ከዚህ ከጴንጤዎች የወሰዳቸው እቺ ኩረጃ ጥሩ አይደለችም። ምን ያክል እርስ በርስ ሀገር ላይ ምን ያክል ችግር እየተፈጠረ እንደሆነ እያያችሁ መሆን መቻል አለበት። ይሄ አይጠቅምም። አሁን ይህ በስልጥኛ የተሰራው መዝሙር ለናንተም ለእኛም አይጠቅምም። ይሄንን ሰምቶ በስልጥኛ ይሄን መዝሙር ሰምቶ ሚመጣም የለም የመጣም የለም። ምንም አይነት የስልጥኛ ተናጋሪ አማኝ በሌለበት ለነሱ ወጪ አውጥታችሁ ይሄን አክል ቀረጻ ከፍተኛ ብር መድባችሁ ይሄን ማድረጉ ራሱ ይሄ ችግርን ጸብ መጭመቅ ነው የሚሆነው። ጥሩ አይሆንም። እንደኔ ደስ አላለኝ።